ሃና እና ጆሮ መጨነቅ ጀምረዋል። ጭራሽ ቤተ ክርስቲያን ሂዶ ጆሮም አምላኬ ሆይ፣ እባክህ እኔን አስቀድመኝ እንጂ በፍጹም የአባየን መሞትም ሆነ አንድ ነገር መሆን አልፈልግም፣ እና እባክህ እባክህ እያለ ፈጣሪውን እየለመነ ይገኛል። ከዛ ሀን የምታ ተጸልያለች እንዴ? አንተ ደግሞ ዝምን ትሰራለህ? ብላ ስትለው አይ የሆነ ነገር ጨነቀኝና እኮ መጣሁኝ። አባዬን ትተኸው እንዳትመጣ ብዬህ አልነበረ? አይ አባዬንማ አለ አይደለ፣ ለዛ ለጓደኛዬ ሰጥቼው ነው የመጣሁት። እናታስቢ፣ ቆይ አንቺ ግን በዚህ ሰዓት ስራ መሆን አልነበረብሽ እንዴ? ለምን እዚህ መጣሽ? ምን ላርግ ብለህ ነው? ስለ አባዬ በጣም ጨንቆኛል እና ለዛ ነው የመጣሁት ብላ ስትል አይዞሽ እኔም ታውቂያለሽ፣ እኔም ለሱ ነው የመጣሁት እና ሳያቸው ውስጤ የተረበሸ በዛ ምክንያት ተጨናንቄ ነው። ምንም መድረግ እንኳ ባልችልም እዚህ መጥቼ ልጸልይ ብዬ ነው ብሎ ሲል ሀንዬ ደግሞ እንዴ እንዲህማ እንድትል አልፈልግም። አንተ እኮ ከምንም እና ከማንም በላይ ለኔና ላባዬ ያለህን አንተ ነህ። የሰው ልጅ ደግሞ ግዴታ በገንዘብ መሆን አለበት እንዴ? እስኪ ንገረኝ። ስለዚህ አንተም የምትችለውን ሁሉ እያደረክ ነው እና አይዞ፣ በቃ ፈጣሪ ደግሞ ከእኛ በላይ ይሰማናል እና አታስብ። የምላሴ ናት። ግራ ገብቷታል። ልጄን እኮ ሀሴትን ከረሳኋት ቆይቻለሁ እያለች ለጓደኛ ተዋራታለኝ። ምን ማለት ነው? እንዴ አውቀሽ ነው እንዴ? እሷን የተውሻት። አውቄማ አይደለም፣ ነገር ግን እስከ ዛሬ እየሄድኩም እሷን ለመፈለግ እሄድ ነበር፣ ግን በአሁኑ ሁሉንም ነገር ትችዋለሁ እንዴ? እና ታዲያ ለምንድን ነው የማትፈልጊያት? ለምንድን ነው የተውሻት? ምን ላርግ ብለሽ ነው ሰላምዬን? ለረጅም ጊዜ ለአስራ ምናምን ዓመት ምንም ቦታና ጊዜ ያልሰጠኋትም ነበረ እና ይሄን ሰሞን ለልጆች እየሰጠሁኝ እሷን ረሳኋት። ቆይ ግን ስለዛች ስለ ልጅ ወሬ የለም እንዴ ብላ ስትላት ምንም ወሬ የለም እና ለምንድን ነው እናትሽን የማጠይቂያት እ ብላ ስትላት፣ ጓደኛዋ አይ እማየኮ ስለ ሀሴት ሲነሳ ሰውነታ ሁሉ ነው የሚከዳት። እና ስለ ሀሴት አትወድም። ብቻ ግን በጣም ከባድ ነው። አይዞሽ ጓደኛዬ ሁሉም ነገር ይስተካከላል። እሽ ኖላዊ፣ ከዚህ በኋላ ሀገሬ ልሂድ፣ ሀገሬ አፈር ብቀበር ይሻለኛል። እባክሽ ሀንዬ ብሎ ሲላት፣ ሀና በፍጹም እንዴ አባዬ እንደዚህማ አትበል፣ በፍጹም እኔ ትቼህ መሄድ አልፈልግም። እና ደግሞ እኛ የመጣ ነው ለህክምና አይደል? ታክመህ ነው የምትሄደው ብላ እምቢ አለችው። እሱ ደግሞ ኧረ ተይ የኔ ልጅ ተይ፣ የምትችይውን ሁሉ አደረግሽ እኮ እ ምንድን አለብሽ እያለ ሲላት፣ አባዬ ቆይ እንደዚህ አይነት ነገር እንደ አንነጋገርም ተባብለን የለም ሁለተኛ እኔ ያንቺ ወላጅ አባት አይደለህም የምትለኝ ከሆነ የእውነቴን ነው ምልህ በዛው በጠፋሁበት አልመለስም ብላ አስፈራራችው። የእኔ ልጅ አስቀየምኩሽ እንዴ በጣም ይቅርታ፣ እኔ እኮ አንዳንዴ የምናገረውን ነገር በሙሉ አላውቀውም ብሎ ይቅርታ ጠየቃት። ምንም ችግር የለውም አባዬ፣ ነገር ግን ሁለተኛ እኔ እንደዚህ እንድትለኝ አልፈልግም። አንተ ለእኔ ብዙ ምስዋት ከፍለሃል። አንተ ለእኔ አባቴ ነ ምክንያቱም ማንም አባት መጥቶ ልጅ አንችነሽ ብሎ ቢለኝ እኔ በፍፁም እንደ አባት ልቀበለው አልችልም። ለምንድን ነው ማታምናኝ? ብላ ተናገረችው እሱም ደግሞ በጸጸት፣ ይቅርታ ጠየቃት። አሁን ወደ ሆስፒታል መሄድ አለብን ብላ ወደ ሆስፒታል ወሰደችው። ጆሮዬና ጋሽ ኖላዊ እውነት ለመናገር ሲላቀሱ በጣም ነው ያዘንኩት። የእውነትም እንባዬ መጥቷል። እናንተ ሱዶቼ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 ኖላዊ ድራማ እንደ ቀጠለ ይገኛል። ጋሽ ኖላዊ አሁን ላይ በሀሳብ ተውጠዋል። በቃኔ አንድ ነገር ከመሆን ሀገሬ ላይ ብቀበርና ሀገሬ ላይ ብሞት ይሻለኛል። ልጄንም እንደዚህ ማሰቃየት አልፈልግም። ፍቅር ደውላ ለምላሴ ዛሬ አልመጣም በቃ ብላለችው። እንዴ ለምንድን ነው የማትመጪው? እኔ ኮ እማዬ ዛሬ መውጣት አለብን ብላ ሰላምን ስራ ቦታ ልካ እየጠበቅኩሽ ነበረ እንዴ በቃ አባዬን ስላመመው ዛሬ አልመጣም ብላ ስትለው እሺ በቃ እምብለው አላት እንዴ ብቻ ግን ደብሮህ ባልሆነ አይ ኧረ አልደበረኝም በፍጹም ለማንኛውም ሰፈር ነኝና ናቶሎ ብላ ስትለው ምላሴ በደስታ ፊቷ አበራ ከዛ ማዘሩ ደግሞ እኔ ምልህ ልጅ ግን የት ልትሄድ ነው ብላ ስትለው እማዬ ደግሞ ሆነ ቦታ አልኩሽ አይደለም። አይ በነገራችን ላይ ምንም ችግር የለውም ማለቴ አሁን እኮ ድሜህ ነው እና ምንም ልላህ አልፈልግም፣ ነገር ግን እራስህን ጠብቅ ብላ ስትለው አይ እማዬ፣ አንቺ ደግሞ ብሎ እየሳቀ ወደ ፍቅር ጋር ሄደ። ከፍቅር ጋር የተግባቡና የተስማሙ ይመስላል ምላስ የራሱ ፍቅርን ካገኘ በኋላ ሃንዬን ሳይቀር ጣል ጣል እያደረጋት ይገኛል። በባለፈው ሃንዬ ስትጠብቀው፣ እንዴ ሃንዬ ታውቂያለሽ፣ ጓደኞቼ እውነት ለመናገር ሁሌ በሰራተኛ ብለው ይሉኛል። የሚሄዱት በመኪና ነው እንዴ? በጣም ይቅርታ ታውቃለህ፣ ከኔ ያሳፈርኩህ እንዴ? ኖ እንደዛ ማለት አይደለም፣ እድለኛ ነኝ ግን ደግሞ ጧት ማታ እንደዚህ ስትመጪ በቃ ላንቺ ስለማስብ ነው ብሎ ሲላት፣ ችግር የለውም ለኔ አታስብ። ይሄ እኮ ስራዬ ነው። ታውቂያለሽ እኔ እኮ ከሰላም ከእህቴ አለይሽም በፍጹም ብሎ እቅፍ አደረጋት። ምን አለ ወንድሜ ብትሆን አንተ። እንዴ ማለት ወንድሜ ብትሆን ስትይ ወንድምሽ አይደለው እንዴ? መወለድ እኮ ቋንቋ ነው አላት። ከዛ ለነገሩ ልክ ነህ። ሰላም እህቴ፣ አንተ ደግሞ ወንድሜ። ጆሮም ወንድሜ ብቻ። ግን እዚህ ሀገር ከመጣሁ በኋላ የዘመድ ሀብታም ሁኛለሁ በማለት መለሰችለት። ጆሮና ጋሽኑላዊ ጆሮ አማሃ ላይ ደርፍ ፋዘር ሲለው አረ ደህና ነኝ እኔ ልጅ። አይ ለእኔ ለመደበቅ አትሞክር! እኔ ምንም ማድረግ እንደማልችል አውቀዋለሁ። ቢያንስ ግን አሞኛል በለኝና ህመምህን እንደሚጋፈጠው አውቃለሁ። በእርግጥ አንተ እኔ እንደሃና አይደለሁም። አረ እንደዛ ትበልጅ። ግን ቢያንስ የሚያምህ እንደዚህ የሚጠናብህ ከሆነ ለሀና ብለህ ንገራት። ምክንያቱም ሀና አንተ አንድ ነገር ከሆንክ መቋቋም አትችልም፣ ስለዚህ እባክህ ብሎ ሲለው ና ልጅ ብሎ እቅፍ አደረገው እና ወደ ደረቱ አስጠግቶ፣ የእኔ ልጅ ምን ላድርግ ብለህ ነው? በልጅነቷ ብዙ ነገር በወርቃ ያልጠገበች ብዙ ነገር የሚያምራትን ልጅ በእኔ ህመም እና በእኔ በሽታ እያሰቃየኋት እገኛለሁ እና ደህና ነኝ ከማለት ውጪ አሞኛል ብላት በዚህ ጭንቀት ላይ በሰው አገር ላይ ተጨናነቅብኛለይ እና ለዛ ብዬ ነው ብለው። እውነት ለመናገር እንደዛ ሲላቀሱ ውስጤ ነው የተማታው። አረ ፈጣሪ፣ እውነት ለመናገር ፈጣሪም ሆነ ዳይሬክተሩና ደራሲው የእውነትም ባይገለው ጋሽኑ ላይ ወይም ደስ ይብለኛል። ከዚህ ከጭንቀትና ከመከራ ወጥተው በሳቅ በደስታ ወደ ሀገራቸው እንዲመለሱ ጸሎቴ ነው። የእውነት ጸሎቴ ነው። ውነት ውነት እስከሚመስለኝ ድረስ የትናንት ነው የጆሮና የጋሽኑላዊ ለቅሶ ማለት ነው። በጣም ነው ያሳዘኑኝ። እንግዲህ ተምችና እንዲሁም ተምችና ጆሮ እየተከራከሩ ይገኛሉ። እየጻፈ እኔ ምልክ ምን እያደረግክ ነው ብሎ ሲለው ተምች ጆሮን እንዴ እየጻፍኩኝ ነዋ እያነበብኩኝ። ቆይ አንተ ትምህርት ይገባሃል፣ እስኪ ፈረስ የሚለውን ጻፍ ከዛ እስኪ ፉንቃ የሚለውን ጻፍ። ይሄው ጻፍ ኩልህ አይደል እንዴ አሁን አንተ ይሄ ነው እንደው አንተ እኮ ምንም አይገባህም ብሎ ቀለደበት። ከዛ እባክህ በርጫ ቤትና ሆነ ቤት እንሄድ ብሎ ሲለው አይ እኔ በፍጹም አልሄድም። እና ወዴት ልሄድ ነው ልትሄድ ነው? አች ከዋጋ ልሄድ ነው ማለት ተውኳት አላልክም ነበር እንዴ ብሎ ሲለው እና ታዲያ ፉንቃውን ተውኩት አልኩ እንጂ እህትነቱን ተወኳት ብያሃለው እንዴ በቃ ተወኝ ተምች ብሎት ታናዶ ሄደ። ጆሮ ላይ አሁን ላይ በራሱ እየተጸጸተ ነው። ሀኒዬ ደውላ አጠርታው ነበረ። እኔ ምልሽ ሀና፣ ለምንድን ነው የፈለግሽኝ ብሎ ሲጠይቃት፣ ቆይ እኔም ምልህ ጆሮ፣ ሁሌ ግን እኔ ስደውልልህ ለምንድን ነው የምትደነግጠው? ከዛ ደግሞ ለምንድን ነው የፈለግሽኝ ምናምን እያልክ ለምንድን ነው ብዙ አይነት ጥያቄ የምትጠይቀኝ ብላ ስትለው፣ ምን ላርግ ብለሽ ነው ሀና፣ እኔ ሁሉም ሰው ሲደውልልኝ ግራ ይገባኛል ማለት ምክንያቱም እኔ እኮ የማልጠቅም ሰው ስለሆንኩ ነው። ለምንድን ነው ራስህን እንደዚህ ዝቅ አድርገህ የምታየው ጆሮ? አንተ እኮ እጅግ መልካምና እጅግ ታታሪ ጎበዝ ልጅ ነህ፣ በተለይ ለእኔና ላባዬ እና ለምንድን ነው እንደዚህ የምትለው? አለ አይደለ የሰው ልጅ በገንዘብ ብቻ መሰለህ እንዴ? ሁለተኛ እንደዚህ ስትል እንዳልሰማህ ብሎ ብላ ከዛ እሺ በቃ አስተካክላለሁኝ። አሁን ወደ አባዬ ጋር ሂድ አባዬ በጣም ደብሮታል ብቻውን፣ በዛ ላይ አሞታል ብላ ላከችው። እሱም እሺ ብሎ ሄደ። እንግዲህ እባክህ ንገራት ሀና ብለውም የሀን አባት ግን በፍጹም አልናገርም ሁሉንም ነገር በሆዴ እችላለሁ ብለው በሆዳቸው እየቻሉ ይገኛሉ። እናንተስ እውነት ይሄና የሀና አባት በሆዱ መቻሉ ይሻላል ወይስ እንዳመማቸውና እንደ በረብታባቸው ለሀና ቢናገር ይሻላል። እንግዲህ የሰላም እናት ትናንትና እውነትም ደብሯታል። እንዴ ቆይ ሃኒ ስትገባ እስካሁን የት ነበርሽ? ብላ ስጠይቃት፣ አይ ችግር ቸግሮኝ፣ ለዛ እኮ ነው። ቆይ አሁን በቃ ወደ ስራ ገባለሁ ስትል፣ እኔ ምልሽ ስራሽን በስነ ስርዓት ስሪ ብላ እንደስተዛሬው ፊት አልሰጣቻትም ነበር። ከዛም በኋላ እትየግም ሆነዋል ዛሬ እንዴ ምናልባት እኔ ስላለፈርኩ ተቀይመው ይሆን እንዴ? ብላ አይ ደግሞትዬ በዚህ ነገር እንደማይቀየሙ አውቃለሁ። አምላኬ ሆይ ብቻ ጠብቅልኝ አንተ ብላ ሀንዬ ወደ ስራው አገባች። በሌላ በኩል ፍቅርና እንግዲህ ጆሮ ተገናኙና እሺ ፍቅር እንዴት ነሽ? ብሎ ሲላት ደህና ነኝ አምሮብሃል አለችው። የወሎዬው ነው እንደዚህ አሳመረኝ እና ለምን ጠፋህ? እኔ ካልደወልኳን ታደውልም ማለት ነው ብላ ስትለው፣ ምን ላርግ ብለሽ ነው፣ ፋዘር ጋ ነኝ። ፋዘር በጣም አሟቸዋል። ምን ያን ያህል? አዎ በጣም ታሟል። እና የምናደርገው ነገር ሁሉም ግራ ገብቶናል። አባትሽስ እንዴት ነው? እንዴ፣ ጭራሽ የምትጠላውን አባቴን አስታወስክ። ምን ላርግ ብለሽ ነው ታዲያ። ያው፣ ምንም ቢሆን ደህና ነው። ሰሞኑን አሞት ነበረ፣ አሁን ግን ደህና ነው። ቁማር ቤት ነው። እኔ እምልሽ ግን ይሄ ቁማር ያዋጣል እንዴ ብሎ አላት። ከዛ እንግዲህ እንዲህ ነው። አንዴ ቁማር ይበላል፣ አንዴ ይበላል። ብቻ እንደዛ ነው ብላ መለሰችለት። ከዛ እሺ ይሁን፣ ለማንኛውም ግን አሁን መሄድ አለብኝ ብሎ ወደ ተምች ጋር ሄደ። ተምችና ጆሮ ቀልዳቸውም ምራቸውም በጣም ደስ ይላል። እውነት ለመናገር ጓደኝነት ለካ እንደዚያ ነው። ቤተ ክርስቲያን ሄዶ እየጸለየ ፈጣሪዬ ጠብቅልኝ፣ እባክህ እኔ ሁለተኛ አባቴን ማጣት አልፈልግም፣ እባክህ እምትቀጣ ከሆነ እኔን ቅጣኝ እያለ ሲጸልይ ሀኒዬም መጣኝ። ሀንዬም በለቅሶ ማልቀስ ጀመረች። እባክህ ፈጣሪ በቃ አባቴን ጠብቅልኝ፣ እኔ አቅም የለኝም። ሁሉንም ነገር አልኩ አልኩ አልኩ ግን ሊሳካልኝ አልቻለም እያለች ከፈጣሪ ዋጋ መነጋገር ጀመረች። ጋሽ ኖላዊ በቀጣይ ይድኑ ይሆን?